ይኸው የኃጢአት ስርየት አለ፣ የኃጢአት ስርየት ይሰጥ ዘንድ አለ። የመስቀሉ ስራ የሚያወሩ ብራዘር ይሄ ምንም እግዚአብሔር እግዚአብሔር ለእስራኤል ንስሓን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ራስም መድኃኒትም አደረገው። መድኃኒት ማን ያደረገው ማነው? መድኃኒት ያደረገው እግዚአብሔር። እግዚአብሔር ኃጢአት ስርየት ይሰጥ ስልጣን የሰጠው ማን ነው? አሁን ማናሰብ አቋችንን ጨርሳ ይሰጥ ዘንድ አለ። እግዚአብሔር እንመለስ፣ ያው ቀጥል ጨማሪ ነገር ካወራ ያወጣሁት ክፍል ላይ የኃጢያት ስሬት የሚለው የሰው ልጅ ያለውን አዳማዊ ኃጢያትን የኛውን ኃጢያት ነው የሚያወራው እንጂ ይሄ በሰው ዘንድ ያለውን ኃጢያት አይደለም። ብራዘር የመጣው እኮ ኢየሱስ ሲጀመር ለዛ ኃጢያት ስሬት ሊያደርግ ነው የመጣው። እሱን የሚያወራው ከዛ እዚህ ጋር ምን የሚል ሀሳብ አለ? እነሆም ጻፊዎች፣ አንዳንዱ በልባቸው ይሳድባለዋል። ኢየሱስም ሀሳባቸውን አውቆ እንዲህ አለ ስለ ምን በልባችሁ ክፉ ታስባላችሁ? ክፉ ምንድን ነው? አሁን እዚህ ጋር ልጠይቅ። ክፉ ሀሳባችሁ ምንድን ነው? መልስልኝ። ክፉ ሀሳባችሁ ምንድን ነው? ኢየሱስን እግዚአብሔር ማለታቸው ክፉ ሀሳባቸው። እሺ ችግር የለውም። እሺ ልቀጥልልህ። ኃጢአት ተሰርችልህ ከማለት ወይስ ተነስተ ትንሽ ደብዘዝ አለብኝ፣ አይታይም ነስና ሂድ ወይስ ተነስና ሄድ ከማለት ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው ስልጣን እንዳለው፣ አየህ፣ ስልጣን አለው እንጂ ተሰጥቶ የሚለው ስልጣን ተሰጠው የሚለው ቆይ፣ ከዚህ ክፍል አውድ ይኸውልህ፣ ስልጣን እንዳለው የሚለው አንደኛ፣ ቆይ ቆይ እሺ ቆይ ቆይ እሺ ቆይ ስማኝ። እሺ አንዴ ሐሳብ ያስደርሰኝ። እኔ ልክ ካሉን ካቆመኝ ልክ ሞስኮን ኩ ድረስ ይስማኝ። ነገር ግን በምድር ላይ ኃጢአትን ያስተሰሪ ዘንድ ለሰው ልጅ ስልጣን እንዳለው ነው የሚለው። አሁን ስልጣን ተሰጠው አይደለም የሚለው። ቀጥለሽ ጋ ህዝቡም አይቶ ተደነቁ። ለዝም ለስ ቆይ ስማኝ፣ ህዝብ የህዝቡ ምላሽ ነው እዚህ ጋር ተናገረው። መጽሐፍ ቅዱስ የሰው ሐሳብ አለ፣ ከዛ የእግዚአብሔር መስጥ እስትንፋሰን መልኮት ሐሳብ አለ ከሰዎች የተረድቶ ያወሩት ነገር ማለት ነው። ውሸት ውሸት ነው ወይስ እውነት? ውሸት ነው ነው እውነት ነው አይደለም። ከላይ ጨርሼ ልምጣልህ አባቴ ለምን ማለት ነው ትገባለህ? ቆይ ውሸት ነው ነገረኛ አንድ ይህንን ጨርስ። ነገእውነት ነውእውነት ነው። እሺ ቀጥል። ስድስት ላይ ደግሞ ነገር ግን በምድር ላይ አሁን መለኮቶች ኢየሱስ ነው ያወራ ያለው ነገር ግን በምድር ላይ ኃጢአትን ያስተሰሪ ዘንድ ጂሰስ ለሰው ልጅ ስልጣን እንዳለው፣ ስልጣን አለኝ ነው፣ ምንም አታምታታም። ስልጣን አለኝ፣ ኦኬ፣ እንድታውቁ በዚያን ጊዜ ሽባውን ተነስ አልጋን ተሸከም ወደ ቤትህ ሂድ አለው። ዋ ከዛስ ተነስቶ ሄደ ቤቱም ሄደ። ከዛስ እዚህ ጋር ኢየሱስን ሰዎች የሚረዱት ነቢይ ነው አድርጎን የሚረዱት የተላከ ልክ ከዳዊት ዘር ይመጣል የሚለውን ያንን መልክተኛ ነው የሚጠብቁት። ያንን ነው አእምሯቸው ላይ የሳሉት። ልክ አደለው? ምብራይ ኢየሱስ አምላክ እናንተ እየሱ በነበረበት ዘመን የነበሩ ሰዎች ነብይ ካሉት እናንተ ጌታ አምታችሁ እንዳላችሁ እሱ ሌላ ታሪክ ነው። ከተልሽ ከተልጋችሁ ነው። ስለዚህ ኢየሱስ እንቆልሱ አሁን እላይ widehat ተሰረል ይችላል እንዴት ይላል ብሎ ማሰባቸው ራሱ የእግዚአብሔርን ሥራ እየሰራ ስለሆነ ተደንቆ ነው። ከዛ ህዝቡ ምን አለ ለዚህ ነው እግዚአብሔር እንደሆነ ስላላወቁት፣ ህዝቡም አይቶ ተደንቆና ለሱም እንዲያለ ያልስልጣን የሰጠ እግዚአብሔር አከበሩ። ስለዚህ እሱ የሚያውቁት እንደ እግዚአብሔር አደለ፣ የሚያስቡት። ስለዚህ በአጭሩ ማለት ነው በአጭሩ አንድ ቅድም አዳልጦ የሆነ ነገር ተናግረ ነበር። ቆይ አንዴ፣ ክፉ ያሰቡት ምን ነበረ? አንዴ አሁን እንመለስ፣ ጨረስን እኮ አንዴ። ክፉ ያሰቡት ምን ነበረ? ክፉ ክፉ፣ ምን ነበረ? ክፉ ሐሳባቸው። አዎ አንደኛ አንደኛ አለ። በዚህ አውድ ላይ እዚህ አውድ ላይ አውድ ላይ ክፉ ያሰቡትና እና ያወቀው ራሱ እንደ እግዚአብሔር እንደ እግዚአብሔር ስልጣን እንዳለው ወይ የእግዚአብሔርን ስራ መስራቱ ማሰባቸው፣ በጣም ጥሩ። ይሄንን አሳብ በጣም ጥሩ ለምን ክፉ ታስባላችሁ አላችሁ አይደል ነው? ይናሳ በዚህ ተሳስተዋል ማለት ነው። እነሱ ያንን አሳብ ማሰባቸው አይደል፣ ተሳስተዋል። እየሱስን እግዚአብሔር ነው ማለታቸው ታቸው ስህተት ነበር አይደል ነው ይሄ የነገርኩ ነው ብታዳምጠኝ፣ በደንብ ብታዳምጠኝ አንዳኛ እዚህ ቤት በደንብ አዳምጫለሁ። ኢየሱስን ይህን ሀሳብ ይህንን ሀሳብ ማሰባቸው ክፉ ያስባለው ኢየሱስ ኢየሱስን አምላክ ያደርገዋል የሚለው ነገር ውሸት መሆኑን ነው አለ እየነገራቸው ያለው አይደለ። ጥሩ በልባቸው ያሰቡት ምንድን ነው? አሁን እንደዛ እንደዛ ነው የሚያግባባ ነው። አንዴ በልባቸው ያሰቡትን እንጽፋለን። እሺ፣ በልባቸው ያሰቡትን ትነግረኝ አንዴ። ሐሳባቸውን እኮ እንግዲህ አሁን ከዚህ በዚህ ክፍል አውድ ብቻ ከሆነ በልባቸው ያሰቡት እግዚአብሔር ነው ማለታቸው ማለታቸው። እሺ፣ ኢየሱስ እግዚአብሔር ነው ማለታቸው። ብሎ እግዚአብሔር ማለታቸው እሺ፣ እነሱ ያሰቡት ይሄንን ከነበረ ኢየሱስ ያወቀው ይሄንን ሐሳብ ነበር አይደለ? ይሄንን ሐሳብ ይሄን ሐሳብ ይሄን ሐሳብ ምን አለው መጥቶ ይሄን ሐሳብ በማወቅ ይሄን ሐሳብ ምን አለው ስማኝ፣ ይሄን ይሄን ሐሳብ ማለት ነው በማወቁ በማወቃቸው፣ ምን ሊያረጉት ነው ኢየሱስ ትዝ ይላል በቀያፋ ቤት ልክ ሉቃስ እኮ በቃ ተሳደበ ብለው የመውገረ ንትነኖ ይህን ሀሳብ ድፋኝ ሲያደርጉ ምን ብሎ እንደተናገሩ ላሳይ እኮ ነው። ይህን ሀሳብ እኮ ነው የሚነግርህ። በቀያፋ በመጀመሪያው ቀን እንትን ካለ በኋላ ካደረ በኋላ ወደ ጵላጦስ ወሰዱት። ና ምንድን ነው የዚህ ሰው የጥፋት ብሎ ሲጠይቁት ምን ብሎ መለሱለት? ራሱን እግዚአብሔር ነኝ አየህ። እራሱን በጣም የተገለጠ ቃል ኮ ነው። እኔ ለምን አሁን እዚህ ጋር ከጻፎችም አንዳንዶቹ በልባቸው አለ። ጥሩ፣ በልባቸው ምን አሰቡ? ይህስ ይሳደባል አሉ። ስድቡ ምን ነበር ስንል እኛ የምናወራው አውድ ላይ አውዱ አውዱ ላይ ነው ያለ፣ ነው ወዳጄ እዚህ አውድ ላይ ነው ያለ። ሌላ ቦታ ላይ ሙሉ ምራቡም አውድ ሊሆን ይችላል። አንድ ምን ያክል ትልቅ ጉድጓድ ውስጥ እንደሚከተ ገብቷል። አውዱ ላይ ብቻ ነው የምናወራው፣ አውዱ ላይ ብቻ ነው። አውድ አንድ ክፍል ብቻ አይደለም። አያችሁ ያ ጀማ በጣም ኢየሱስ እኔ አምላክ አደለውም ያለበት ጥቅስ መሆኑ ከዚህ ነው መታቁት። አያወራም አውድ ላይ በእርግጠኝነት በእርግጠኝነት አያወራም አውድ ላይ አውዱ ላይ አያወራኝም። እየሱስ አውድ ላይ አውራኝ። አውድ ላይ አውራኝ። ይኸውልህ አውዱ ላይ አውራኝ። አውዱ ላይ እየሱስ አምላክ አደለውም ነው ያለው እዚህ ጋር። በጵላጦስ ፊት ምን ብሎ እንደተናገረ አውድ ላይ አውራኝ አንተ አውድ ላይ አይደለም ያወራ ያለሁ። አሁን ሲጀምር እኮ አውዱ ላይ እናውራ አውራቆ፣ ያንዳንዱ ነገር አውድ ማለት ምን ማለት ነው? አውድ ምን ማለት? ኦኬ አላውቅም፣ አስተምረኝ በቃ። ይኸው እሺ፣ እኔ ዝም በል ልንገርህ፣ አውድ ምን ማለት እንደሆነ ልንገርህ። እሺ፣ ምንም አላውቅም። ኢብራሂም አያውቅም፣ አውድም አያውቅም፣ ምንም አያውቅም። አሁን እንቀጥል እባክህ፣ እባክህ፣ እንደዚህ አይነት የተራ ጥያቄ ልጠይቀኝ አልፈልግም። እሺ፣ ማን እያሱ አንተ ሰውዬ፣ ወይ ማሮ እኮ እየነገርኩህ፣ አንዴ የማርቆሱን ቨርዥን ክፈተው ነው ተመሳይ፣ አንድ ነገር ግን ማርቆስ ላይ ማርቆስ ሁለት ነው እሱ ላይ ደግሞ ነው የሚናገረው። የሚገርም ነገር ማለት ነው። ቁጥር ስምንት ወዲያውንም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲ አላቸው ይህን ስለምን ታስባላችሁ? አላችሁ በልባችሁ። ያሰቡት ያለው በልባችሁ ስላሰቡት ነገር ነው ማለት ነው። በዛ ሰዓት ላይ በልባችሁ ያሰቡት ምንድን ነው? ከላይ ከአንድ ጀምረን አንብበው ይህን ክፍል ክፉ ነገር ነው ያሰቡት በልባችሁ። ይኸው እዚህ ጋር ከአንዱ ከእግዚአብሔር በቀር። ከአንድ ጀምረን ግዴለህ። አውድ አውድ። እሺ፣ ና ያው፣ ከአንድ ከአንድ እንጀምራለን። እሺ፣ አንብበው አንብበው ትንሽ ጠበብ አድርጎ ማብራሪያ ምናምን እንዳሰጠ አንብብና ከዛ በኋላ ነው። ቅፍራኑም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራ እስኪሰጣቸው ድረስ ብዙ ሰዎች ተሰበሰቡ፣ ቃሉንም ይነግራቸው ነበረ። አራት ሰዎችም የተሸከሙት ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸውም እርሱ ያለበትን የቤቱን ጣራ አነሱ፣ ምንድን ብለው ነድለው ሽባውን የተኛበትን አልጋ አወረደ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ሀጢ ሀጢ ተሰረየችልህ አለው። ከጻፎቹም አንዳንዶቹ በዚያም ተቀምጦ ነበር። በልባቸውም

ያስገባት ያሰቡት ምን ነበር? አንዴ ያሰቡት ምን ነበር? አሰቡ የሚለው በቃ አሁን እዚህ ደረስና፣ ከእግዚአብሔር በቀር ከኃጢአት እንዲያሰር ማን ይችላል የሚለውን ነበር ያሰቡት። አውዱን ይዘን ልንመጣ አሁን ከሰባት ልንጀምር ነው። ቆይ ተረጋጋ። እያሱ ሐሳባቸው ምን ነበር? ሐሳባቸው ምን ነበር? ንገር። እሺ ንገር። በቃ ዊቪ አርት ከአንዱ ከእግዚአብሔር በቀር ኃጢአትን ሊያሰሪ ማን ይችላል የሚለው ነበር። አደለ አደለ? ዊቪ እንደዛ ነው አደለ? ሐሳባቸው ጥሩ። ወዲያውንም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አወቀ። ምንድን ነበር ያሰቡት? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰሪ ማን ሊያስተሰሪ ይችላል? ከዛ በኋላ ኢየሱስም ወዲያውኑ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ አለ። ይህ የተባለው እዛ ማቴዎስ ላይ ስናይ ደግሞ ምን ተብሏል? ይሄ ሐሳቡ ምን ተብሏል? ክፉ ሐሳብ ተብሎ ተቀምጧል። ጋይስ ክፉ ሐሳብ ይተዋል። ስለምን በልባችሁ ክፉ ታስባላችሁ አላቸው። ምንድን ነው ያሰቡት ከአንዱ ከእግዚአብሔር በቀር ማን ኃጢአትን ሊያሰር ይችላል? የሚለው ምንድን ነው ሐሳቡ ዊዊ እሺ፣ ክፉ ክፉ፣ በጣም ጥሩ ልመለስ፣ እዛ ጋር ልመለስ። ማርቆስ ወንጌል ምዕራፍ ሁለት እሺ። ስለዚህ በልባችሁ ይህን ስለምን ታስባላችሁ? ክፉ ነገር ማለት ነው። ይህን ክፉ ነገር ከአንዱ ከእግዚአብሔር በቀር ማን ኃጢአትን ሊያሰር ይችላል የሚለው አስተሳሰባችሁ ክፉ ነው። ኢየሱስ አምላክ ነው የሚለው ነገር በልባችሁ ሊኖር አይገባም ነው። ቀጠለ። ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነስ ሂድ ከማለት ይቀላል? አዎ፣ ስታየው ከኃጢያት ማስተሰረይ ይልቅ ሰውን ተነስና ሂድ ማለት ይከብዳል። ስታየው ማለት ነው። ከዛ ነገር ግን ትክክል እኮ ነው። የትኛው ይቀላል ሲባል የሚቀለው ኃጢአትህ ተሰረየችልህ ማለት ነው። የሚቀለው ተነስና ሂድ ማለት ነው የሚከብደው። ስለዚህ ኢየሱስ እንዴት ነው አታነጻጽሩም? እንደ ቢያንስ እያላቸው ነው። ነገር ግን አለ ለሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ስልጣን እንዳለው እንድታውቁ ሽባውን አንተን ምን አለ? አንተን እልሃለሁ ተነሳ፣ አልጋን ተሸክመ ወደ ቤት ሂድ አለ። ተነስቶም ወዲያውኑም አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህ ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ አለ። በዛኛው ላይ ደግሞ ስናየው እንዲህ ያለን ስልጣን የሰጠን እግዚአብሔር አከበሩ ነው ያለው። ለሰው ልጅ እንዲህ ያለ ስልጣን የሰጠን ኢየሱስ አምላክ አለመሆኑን የሚያሳይ ጥቅስ እንጂ፣ እንዲሁም ይህንን ሀሳብ የሚናገር ሰው ክፉ ሀሳብ መሆኑን የሚናገር እንጂ ኢየሱስ አምላክ ነው የሚል ነገር ጥቅሱ ላይ የለም። እያሱ በጣም እየበጠበትክ ነው። እያሱ በጣም እየበጠበትክ ነው። ለምን ትፈሩኝ ያላችሁ ማን ማነን ነው የምትፈራው? ኤሎሂም የማታቅልጅ ምንም የማታቅልጅ ደግሞ ምን ይፈራል? አንተ ግና ቁጭ አድርግን። እያስተማር ነው ማሄር ትቀጥላለህ። አንድ ጊዜ ማሄር አለ። ቆይ ቆይ ቆይ አንዴ ማሄድ ይቀጥላል አንዴ እንትን ላይ ላድርገውና አንድ ሶ ኢየሱስን አምላክ አድርጎ ማሰብ ክፉ ሀሳብ ነው አለ በኢየሱስ አስተምሮ መሰረት እየሱስን አምላክ አድርጎ ማሰብ ክፉ ሀሳብ ነው አይደለ? በራሱ አስተምሮ መሰረት እንዴት ነው መሰለህ ነው። አሁን እኔ አንድ ጥቅስ ልንገርህና ክፈደል መሰረት እዚህ ጋር ባለው መሰረት ማርቆስ እና በዚህ አውድ ላይ ይሄ ከሽባው ጋር በተያዘው መሰረት እነሱ ኢየሱስን አምላክ አድርገው ማሰባቸው ክፉ ሀሳብ ነው አይደለ? በዚህ አውድ ማለት ነው። አዎ፣ ምክንያቱም አላወቁትማ አላወቁትም። በሰዓቱ የነበሩት ሰዎች አላወቁትም። ኦኬ፣ ማስረጃ ምንድን ነው? አላወቁትም እኮ እሱን እኮ ነው የምልህ። ዮሐንስ ምዕራፍ አንድ ክፈትልኝ። እሺ፣ ቁጥር ስንት?